ህዳር 12 ቀን የቅዱስ ሚካኤል ዓመታዊ በዓል ለምን ይከበራል? ቅዱስ ሚካኤል ዲያብሎስን ድል ያደረገበት ቀን ስለሆነ፣ ቅዱስ ሚካኤል የእስራኤልን ሕዝብ ከግብጽ ባርነት መርቶ ያወጣበት መታሰቢያ ስለሆነ፣ ቅዱስ ሚካኤል ለነቢዩ ዳንኤል የተገለጠበት ቀን ስለሆነ፣ ቅዱስ ሚካኤል በአስሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ስለሆነ። ቅዱስ ሚካኤል የእስራኤልን ሕዝብ ከግብፅ ባርነት መርቶ ያወጣበት መታሰቢያ ስለሆነ። ስለ ሊቀ መላእክት ቅዱስ ሚካኤል ምን ያህል ታውቃላችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል የእግዚአብሔርን ሕዝብ ወይም እስራኤል ዘስጋን ከግብፅ ባርነት ወደ ተስፋይቱ ምድር እየመራ በማውጣት ታላቅ ተራዳኢነት ያሳየበትን ታሪክ በማሰብ በድምቀት ይከበራል። የቅዱስ ሚካኤል ስም ትርጉም ምንድን ነው? የእግዚአብሔር ኃይል፣ የእግዚአብሔር መልእክተኛ፣ መኑ ከመ እግዚአብሔር ወይም ማን እንደ እግዚአብሔር፣ የእግዚአብሔር ጦር አለቃ፣ መኑ ከመ እግዚአብሔር ወይም ማን እንደ እግዚአብሔር። የሊቀ መላእክት ቅዱስ ሚካኤል ስም በዕብራይስጥ ቋንቋ ሲተረጎም መኑ ከመ እግዚአብሔር ማለት ነው። ይህ የእግዚአብሔርን ልዕልና ታላቅነትና ብቸኝነት የሚገልጽ ነው። በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል ከዲያብሎስ ጋር የተከራከረው ለማን አካል ወይም ስጋ ነው? ለአብርሃም፣ ለዳንኤል፣ ለኢያሱ፣ ለሙሴ። ለሙሴ። በመጽሐፍ ቅዱስ በይሁዳ መልእክት ውስጥ ሊቀ መላእክት ቅዱስ ሚካኤል ስለ ሙሴ ስጋ ከዲያብሎስ ጋር እንደተከራከረ ተጽፎ እናገኛለን። ቅዱስ ሚካኤል የሊቀ መላእክትነትን ማረግ ወይም አለቅነትን ያገኘው በማል ላይ በቆመበትና በፈጸመው ድርጊት ነው? በሰለሞን፣ በሰይጣን ወይም በዲያብሎስ፣ በገብርኤል፣ በሩፋኤል። በሰይጣን ወይም ዲያብሎስ። ቅዱስ ሚካኤል በአስሩ ነገደ መላእክት ላይ አለቃ ሆኖ ይተሾመው ሰይጣን በፈጣሪው ላይ ባመፀ ጊዜ መኑ ከመ እግዚአብሔር ማን እንደ እግዚአብሔር በማለት በጽኑ ተቃውሞ ዲያብሎስንና ተከታዮቹን ከሰማይ በታች በመጣሉ ነው። ይህ ድርጊት የአስሩ ነገድ አለቃ ሆኖ እንዲሾም አድርጎታል። በኦርቶዶክሳዊ ትምህርት መሰረት፣ ቅዱስ ሚካኤል በምጽአት ጊዜ የሚኖረው አንዱ ሚና ምንድን ነው? ከክርስቶስ ቀድሞ ወደ ምድር መጥቶ ወንጌልን መስበክ፣ የእሳትን ወንዝ በመጥረግ ለጻድቃን መሄጃ መንገድ ማዘጋጀት፣ ከፍ ያለ ድምፅ ባለው መለከት በመንፋት ሙታንን ለፍርድ ማንቃት የእግዚአብሔርን ቁጣ ለመቀነስ የእጣን ጢስ ማቅረብ፣ ከፍ ያለ ድምፅ ባለው መለከት በመንፋት ሙታንን ለፍርድ ማንቃት። መጽሐፍ ቅዱስና የቤተ ክርስቲያን ትውፊት ሊቀ መላእክት ቅዱስ ሚካኤል የክርስቶስ ዳግም ምጽአት ሲፈጸም በታላቅ የመለከት ድምፅ ሙታንን ከየመቃብራቸው ለፍርድ እንደሚቀሰቅስ ያስረዳሉ። ቅዱስ ሚካኤል ከሚመራቸው አስሩ ነገደ መላእክት መካከል የትኛው ነገድ ውስጥ ይመደባል ኪሩቤል ሱራፌል መላእክት ኃይላት መላእክት መላእክት በሦስት ክፍሎችና በአስር ነገዶች የተከፈሉ ሲሆን ቅዱስ ሚካኤል የመላእክት በሚባለው የመላእክት ክፍል ውስጥ ይመደባል ይህም በነገዳቸው ሁሉ ላይ አለቃ ወይም ሊቅ ሆኖ እንዲሾም አስችሎታል በድርሳነ ሚካኤል ዘህዳር ውስጥ እንደተጻፈው ቅዱስ ሚካኤል ዱራታውስና ሚስቱ ቴዎብስታን ከድህነት የታደገበት ዋና ምክንያት ምንድን ነው? በትልቅ ተራራ ላይ ገዳም ሰርተውለት ስለነበር፣ በየወሩ 12ኛው ቀን የበዓሉን መታሰቢያ በምጽዋት ያደርጉ ስለነበር፣ በየዕለቱ 24 ሰዓት ያለማቋረጥ ስለሚጸልዩ፣ ለሰይጣን እምቢ ብለው በስቃይ ስለጸኑ። በየወሩ በ12ተኛ ቀን የበዓሉ መታሰቢያ በምጽዋት ያደርጉ ስለነበር በድርሳኑ ታሪክ መሰረት ዱራታውስና ቴዎብስታ ለታላቁ መላክ የገቡትን ስለት በመጠበቅ በየወሩ 12ተኛው ቀን በዓሉን በምጽዋትና ድግስ ሲያከብሩ ነበር በድህነት ጊዜያቸውም እንኳን ልብሳቸውን ሽጠው በዓሉን ለማክበር ሲዘጋጁ ቅዱስ ሚካኤል በባለጸጋ አምሳል ተገልጦላቸው ከድህነት ታድጓቸዋል ቅዱስ ሚካኤል ታላቁ አለቃና የህዝብ አለቃ ተብሎ ሲጠራ የሚገኘው በየትኛው የመጽሐፍ ቅዱስ ክፍል ነው ዘፍጥረት 1915 ራእይ 127 ይሁዳ 19 ዳንኤል 1013 እና 12 1 ዳንኤል 1013 እና 12 1 ነብዩ ዳንኤል በባቢሎን በነበረበት ጊዜ የመላአኩን ሚና ሲገልጽ ቅዱስ ሚካኤልን ከዋነኞቹ አለቆች አንዱ እንዲሁም ስለ ሕዝብ ልጆች የሚቆመው ታላቁ አለቃ በማለት ጠርቶታል። ስለ ሕዝብ ልጆች የሚቆመው የሚለው ኃይለ ቃል መቆም ማለት ጥብቅና መቆም ወይም ማማለድ ወይም መማለድ የሚለውን ትርጉም ይዞ ይገኛል። ይህም ቅዱስ ሚካኤል የእግዚአብሔርን ሕዝብ በመጠበቅና በመራዳት አማላጅነቱን የሚገልጽ ነው። መላእክት የሰዎችን ጸሎት ወደ እግዚአብሔር ዙፋን እንደሚያቀርቡ የሚያመለክተው የመጽሐፍ ቅዱስ ክፍል የትኛው ነው? ማቴዎስ 18:10፣ ዮሐንስ 20:12፣ ራእይ 8:3 እስከ 4፣ ዕብራውያን 1:14። ራእይ 8:3 እስከ 4። በዮሐንስ ራእይ መጽሐፍ ውስጥ ሌላም መልአክ መጣና በአውታሩ ፊት ቆመ፣ ብዙ ዕጣንም ተሰጠው በዙፋኑ ፊት ባለው በወርቅ መሰዊያ ላይ ከቅዱሳን ሁሉ ጸሎት ጋር እንዲያቀርበው ከመልአኩም እጅ የዕጣኑ ጢስ ከቅዱሳን ጸሎት ጋር በእግዚአብሔር ፊት ወጣ ተብሎ ተጽፏል። በኦርቶዶክሳዊ ትምህርት መሰረት ሊቀ መላእክት ቅዱስ ሚካኤል በዓለም ፍጥረትና አሰፋፈር ወቅት ከሚታሰቡት ተግባራት አንዱ ምንድን ነው? የሰውን ነፍስ ከስጋ መለየት ወይም ሞት ጊዜ ሲደርስ መገኘት፣ ሰማያትንና ምድርን ከእግዚአብሔር ጋር መፍጠር የመቤታችን የድንግል ማርያምን አማላጅነት ማወጅ። የምድርን ወንዞችና ባሕሮች መቆጣጠር። የሰውን ነፍስ ከስጋ የመለየት ሞት ጊዜ ሲደርስ መገኘት። በቤተ ክርስቲያናችን ትምህርት መሰረት የሰዎች ሞት ጊዜ ሲደርስ ቅዱስ ሚካኤልና ቅዱስ ገብርኤል በመገኘት የጻድቃንን ነፍስ ወደ ገነት፣ የሀጣንን ደግሞ ወደ ሲኦል እንደሚመሩ ይታመናል። በተለይ ቅዱስ ሚካኤል ነፍስን ከሥጋ በመለየት ወቅት ለጻድቃን እርዳታን እንደሚሰጥ በስፋት ይነገራል። ከተጠየቁት አስር ጥያቄዎች መካከል ምን ያህሉን አገኛችሁ? ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ፎሎ ማድረግ እንዳይረሳ። መልካም በዓል ይሁንላችሁ።